ቂጥ ቢዋ ድር ፈሳ ይቆጥራሉ እንደ ተልባ ብትንጫጫ በአንድ ሙቀጫ ነው ለካ ሰዎች። እኔ ምለው አዩ አስደግማለች እንደግን ሰዎች እንዲፈሯት፣ ሰዎች እንዲሸሿት ሴቱንም ወንዱንም በቦክስ በቴስታ በጥፊ እያደናበረች እንድታስጠፋ አድርጋ አስደግማ ነው ወይስ ምንድን ነው ነገሩ? ዋላ ሰዎቹ ንፍሮ እጃቸው ንፍሮ ነው፣ እንደው እህል ለመብላት ብቻ ነው እንደ እናንተ እጅ የሚያገለግለው። አሁን ዛሬ አዩ አይታችኋል ያችን ጓደኛዋል ቤቷ ምዛጋ ቤቷ ጠርታ ሰኢድን እንደዚህ እንደዚህ ትላለች፣ ብላችን ቤዛ የምትባለች ግን የተረጋጋሽ ልጅ ናት። ደስ የምትል ልጅ ናት። እኔ ለምሳሌ አሁን ሱመያም በጥሩ ቃል ስለገለጸች ደስ ብላኛለች። ግን ምንድነው አዩ ሰኢድን አገባዋለሁ ያለውን ሰው ሁሉ ደብድበች ትዘርቂዋለች። ግን እኔ ወላሂ ደብልሽ ደስ ብሎኛል። ለምን እንደታውቂያለሽ ደስ ያለኝ ሰኢድ በአንቺ ላይ ሌላ ሴት እንደሚመኝ ማወቅ መቻል አለብሽ። አንቺ ግን ከነ ጓደኞች ሱመያን አሳብደሽ ልጆቿ እንዳታሳድግ ልታደርጊ በአንቺ ቤት እሷን በቃ አላርል የለለ ሀሳብ የለለ ቴንሽን። ግን ተሳክቶልሻል። ኑሮዋን አበላሽተሻል። ህይወቷን በጥብጠሻል። ግን ደግሞ ከዚህ በኋላ ላለው ነገርሽ ተራው ያንቺ ነው ሙሽ ሱመያ አንቺ አሁን የገዛ ጓደኞችን የገዛ ጓደኛሽን ሰኢድ አግብቷት እ ቢያሳይሽ በጣም ደስ ይለኛል። እስኪ ሁን ምን ሊወጥሽ ነው? ከቤት ወጥቷል መሰለኝ። እንግዲህ ደግሞ ባልሽ ቤቱ ኦና ሆነብኝ፣ ሚስት እያለኝ ሚስት እንዳለው ሰው እየኖርኩ አይደለም፣ ሱመያ ነው አዩንም ጥቼ፣ እሁድ በሰፊ ፕሮግራም ቀለበት ላደርግ ነው እያለ ነው ባልሽ። አሁን ስዛ ሰርጉ ላይ ሂደሽ ማንን ነው የምደበድብው ሳይድን? ወላ እጮኛውን ማን እንደምደበደበው ማየት ናፍቆኛል። አይታችኋል፣ አሁን እቺ ቡኔ ጓደኛዋን ይዛ ሂዳ፣ አንቺ ቤት ሰው በቤቱ ይከበራል። ማንም ሰው ቢሆን በቤትሽ ታከብሪዋለሽ፣ አይናቅም። እንድደበድቡኝ ነው እንዴ የጠራችሁኝ ስትላቸው ምን አለች ትመስላችሁ? እና ቡና ልንጋብዝሽ ነው እንዴ የጠራንሽ ምናምን እያለች አረካት ስታደርግ ቆይታ አዎ ጓደኛዋን በቴስታ ውልቅ ታደርጋታለች። ቡኔ ብጃማዋን ሰብስባ ሩጫ። አቤት አቤት! እሷንም ነገሩ አንዴ በጥፌ አቃልጥረሻታል። ጥሩ ነው ደግ አደረግሻቸው። እንደዚህ እነሱን በመደብደብሽ ጎበዝ ብይሻለሁ፣ አደንቅሻለሁ። ግን ደግሞ የሰው ሕይወት አበላሽተሽ የአንቺ ሕይወት በመበላሸቱ እመኝኝ፣ እኔ በጣም ነው ደስ ያለኝ። ደስተኛ ነኝ ከምነግርሽ በላይ ማለት ነው። ሱመያ የቀመሰቻትን ሱመያ እንድትቀምስ ያደረጋቸዋትን መራራ በሙሉ አንቺና ባልሽ መራራ እንድትቀምሱ እመኝላችኋለሁ። እውነቴን ነው። አንቺ ሰኢድን የራስሽ ያደረግኩ ብለሽ በጣም ደስተኛ ህይወት ያኔ ሙምኪን ከሱመያ በላይ ቆንጆ ነኝ ብለሽ ሊሆን ይችላል ወይ ልጅ ነኝ ብለሽ ሊሆን ይችላል። ራስሽን በጣም ነበር የቆለልሽው። በጣም በተለይ ሱመያ ላይ ማትሆኝው ማታደርጊው ነገር የለም ነበር። ተፈላጊ ነኝ ተፈላጊ ነኝ ማለት በኋላ ላይ ችግር ነው። ራስን መቆለል ራስን እንዳልሆነ ነገር አድርጎ ያ ትልቅ ቦታ አድርጎ ክቦ ማየት አንዳንዴ ችግር ነው። ሰዎች አያቸ አሁን አዩ ያጋጠማት ይሄ ነው። በዙሪያ ያሉ ሴቶች በሙሉ እኔ ምለው አዳማ ላይ የወንድ ችግር አለ እንዴ? እንደ ሴት ሁሉ ሩጦ የሰውባል፣ ሴት ሁሉ ሩጦ የሰውባል። እኔ ምለው ሱመያዬ፣ ባለሽዱኮ፣ እንደው ተቃረጡት፣ ተቃረጡት፣ የቅርጫ ስጋ አደረጉት። የቀራቸው ገነጣጥለው አንድ እግሩን አንዷ አንድ እግሩን አንዷ አንድ እጁ አንዱ ጋ አንድ እጁ አንዱ ጋ ለመሄዱ ነው እንጂ ተቃርጠውታል እንደ ቅርጫ ስጋ አደረጉት የወንድ ጥረት ካለ ወንድ ወዳለበት ሀገር ተሳተፉ እንዴ አንድ ሰይር ብቻ ነው እንዴ አዳማ ላይ ያለው የሚታየው ወንድ እሱ ነው እንዴ ያልገባኝ ነገር ከሰኢድ ውጪ አዳማ ላይ የሚታየው ወንድ የለም ባለ ትዳሩም ሰይር ላይ ትዳር የሌለውም ሰይር ላይ እንዴ የሰው ባል በመሆኑ ብቻ ነው የወደዳችሁት፣ ወይስ ሰኢድ ሚሊያርደር ነው ተብላችሁ ተነግሯችኋል? የእሱ ሀብት አያልቅም ተብላችሁ ነው ወይስ ምንድን ነው? ሴቶቹ ሰኢድ ላይ ያያችሁት ነገር ሌላ ሌላ ወንዶች ላይ ያጣችሁት ነገር ምንድን ነው? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም! ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላ ሀገራችንን ሰላም ያድርግልን እላችኋለሁ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድን ነው ቡኔ አዩ ጓደኛዋን ቤቷ በስርዓት ምግብ እስከምትበላ እየተጣደፈች ምግቡ ላይ ራሱ አለመለጠፏ እሷ ሁና ነው ማለት ነው። አዩ ሰኢድን የነካችን ሴት ሁሉ እንግዲህ ይችል ለሴቅ ቀረበት አድርጋለች መሰለኝ። እኔ እንኳ እሱን ነገር አላየውም ማለት ነው ግን ፀጉሯን ይዛ እንዴት እንዳሻሻቸ እንዳሻሻቻት አያቸዋት ግን እንደ ፀጉሯን ይዛ እንደሆነ ወነቻት ግን አዩ፣ ቆይ አንቺ ተማቺ ሌሎቹ እንዲደነዝዙ አስደርገሽ መሆን አለበት እንጂ መቼም ሴት ወንዱን እንደዚ ያላጠብሽ እያቃለሽ፣ እህትራም እያሳጠሽ ስታባረሪያቸው ዝም ሊሉብሽ የቻሉት ነገር እኔ አልገባኝ። እውነቴን ነው። ለእኛ ራሱ ከዚህ ሚስጥርሽ ማካፈል መቻል አለብሽ። እኛም ያገኘነውን ሰው ሁሉ እንደበድብ ሙምኪን ሙሽ እንዳንቺ እንዳንቺ ሳይሆን ያኔ አላደላ አንዳንድ መገረፍ የሚገባው ሰው አይጠፋም። እኛ ምን እንደዛ እንድንገርፍ ለእኛ ራሱ ብታካፊን ከሙያሽ ጥሩ ነው ብዬ አስባለሁ ማለት ነው። እኔ አዩን ካወቅኩ ጀምሬስ ያልደበደበችውን ሰው ጠይቁ ሰዎች። ሰኢድን አገባለሁ ያለች ሴት በሙሉ የአዩ ጥፊና የአዩ ቴስታ የአዩ ቦክስ አይለያትም። ማነው ያንን ጥርሱን ሸርፍ አቃለችው? የእሱን ከን ይገባዋል። በቃ ባገኘችው አጋጣሚ እየገነጣጠረች ነው የምትሰዋቸው። በቃ እኔም ብለው እች ቡኔ ማለት ነው እንደሷ ዛሬ ያሳቅይ የለም ሰዎች። ጓደኛዋን ወ እንደ ደህና ነገር አላ ኮሰች በነሱ ቤት። በቃ አሁን ወይ ሱመያ ወይ እንደዚህ ሱመያ ጀግና ናት ግን አያችሁ። ስሙያ ንጹህ ልብ ያላጀ ግና ሴት ናት። እንደናንተ አይደለም የጓደኝነት ልክ የምታ ጓደኝነት በምን ደረጃ እንዳለው ስለኔና ስለ ሰይድ የምታውቂው ነገር የለም ያ ሲሰማ ሲሰማሽ

ስንደንት እኔ ሊያ፣ አይ አታደርቃቅሽብኝ። አላ አለክስ፣ ምን አለክስ? አይደለም ስንጀመረ ጠራሁሽ፣ ወሬ የመስማት አላማውም እቅዱም የለኝም፣ ስራ አለብኝ። ለምን መታሻት? ምን አገባሽ? ለምን መታሻት? ምን አገባሽ? ምን ትመስላለች? ምን

ከኔ ጋር ቤቷ ቤቷ እኔ በመልካምነት ቤቷ ቁጭ ብዬ ልመክራት ቁጭ ባልኩኝ ምን ሰው ቤት እየመጣ ነው፣ ሰው እንደምትደበድኝ ነው። ሰው እኮ አንቺ በቤቱ እኮ ሰው ነው ያከብራል። እውነት ነው። የመውጣትም መናገርም ራሱ አልፈለኩም ነበር፣ በፍጹም ማለት ወዲያ እንደዚህ። እናም ማንም እንዳይም እንዲሰማም አልፈለኩም፣ ግን አንቺ ራስሽ ለዛውም እኔን እየመታሽ ባበላጅሽ እኔን እየመታሽ ለሽ፣ እዛ ሰይድ ጋር ሄደሽ ቀለበት ስታደርጊ ነበር። እሱም ማሰቤ ነበረብሽ። እኔ እኔ ጓደኛሽ እሱ ሚስት ሙሉ እኔን እያወቅሽ ሄደሽ አንተው ግን እዚህ ጀመር ሳይልና ምንም ነገር እኛ ሁላ ትዳርሽን እኮ ታውቂያለሽ። ነው ከቤት አንጠልጥሎ አውጥቶ የሚወረውርሽ እህ፣ ያባይ ተመያት እንደምታይ ውሻ በቤቱ ሰው ሳይ፣ አይ ብዙ ክፉ ቃላችን ነገር ከዚህ በላይ እኛ ካንቺ ጋር ዝም ብለን አፋችንን የምንካፈትበት ምክንያት ምንም ነው። ይሄ በቃ አፋችንን አንከፍትም። እ ልደበድበኝ ነው የመጣችው። ሰላም ነን ልልሽ ነው የመጣሁት። አንቺ እኔ

በቃ አብሮ መብላት፣ አብሮ መጠጣት ብዙ ነገር ያስተማራት ስደት ህይወትን ያስተማራት ሴት ናት ሱመያ። በእውነት ከሱመያ ሁላችሁም ብዙ ነገር ትማሩ ነበረ ግን ጥሩ ነገር መማር ትታችሁ መጥፎ መጥፎ ጥላቻን፣ ክፉ ነገርን እስበሳችሁ ስትዘራሩ ቆይታችሁ የጅል ሚስጥሩ የተጣሉ ቀን ይወጣል ይባላል። አሁን በእናንተ ቤት ምስጥረኛ ነበራችሁ፣ ጓደኛሞች ነበራችሁ። የነገረኝነት ጓደኛ ስለነበር፣ የውሸት ጓደኛ ስለነበረ በዛ ሰዓት እናንተ ተደራጅታችሁ ያኔ እሱ በያ ትዳሯን እንድታጣ፣ ቤቷን እንዲፈርስ፣ ህይወቷን እንደመሰቃቀል፣ እሷን ባሏ ጋር እንዳትገናኝ፣ ልጆቿን ከባሏ ጋር እንዳታሳድግ ስለነበረ ፍላጎታችሁና ምኞታችሁ ያንን አሳክታችኋል። ግን አያችሁ ዛሬ የት ላይ እንደሆናችሁ። ዛሬ የት ላይ ነን ብላችሁ ራሳችሁን ጠይቁ። የጓደኝነታችሁን እንኳን ሚስጥር መያዝ እንኳን አልቻላችሁም። አይታችኋል። ዛሬ አሁን ያቺ አለቻት፣ ምንም ቢሆን ከዚህ በኋላ አንቺ እኮ እኔ ሚስጥርሽን ስለደበቅኩልሽ ነው እንጂ እኛ ብናወራ ከመጀመሪያው ሰኢድ እንዴት አድርገሽ እንዳገባሹ ከጅምሮ እናውቃለን። አሁን ያንን ነገር ለሰኢድ ብንነግረው ከቤት አንጠልጥሎ ነው የሚጥልሽ ብላ አለቻት። አያችሁ? ጓደኛን በሚስጥር ማስፈራራት ባወራችሁ ነገር ማስፈራራት እንደው ታዲያ አሁን እነዚህ ጓደኛሞች ናቸው ቢባል ማን ያምናል ግን እመኝኝ አንቺም ጓደኞችሽም ሁሉ ነገር እናንተ ላይ የሚሆነው ነገር ይገባችኋል ግን ደግሞ እንደ አንድ ጓደኛ ልትባሉ አትችሉም ነገረኛ የነገረኛ ማህበር የሴት ምላሳም ነው እናንተ ልትባሉ የምትችሉት ሴት የላከው ሞት አይፈራም እንደተባለው እናንተ በቃ ሴት እንዴት መርፌ ነገርን እንዴት ነው የምትሰፉት? ሰው ስራ ይሰራል። እናንተ ደግሞ ቁጭ ብላችሁ እንደ ልብስ ነገር ነው ስትሰፉ የምትኖሩት ማለት ነው። ይገርማል። ስብሃን አላ ግን የሰጠሻት ቴስታ ተመችቶኛል። አይታችኋል? አዪ ያችን በቴስታ ትላለች እችኛዋን በጠፊ ትላታለች። ቢጃማዋን ሰብስባ እንደ እብድ ሩጫ ነው ካጠለችው እኮ ይገርማል። እኔ የምለው ሁለቱ ናችሁ፣ አዩን ይዛችሁ መግረፍ አቅታችሁ ነው ወይስ እሷ ጋር ስትሆኑ ሰውነታችሁ ውሃ ነው የሚሆንባችሁ እንዴ? ይገርማል። ሁለት ሴት ሁለት ሴት ሆነው አንድ ጥፊ ለአዩ መመለስ አልቻሉ። እችኛዋ ደሟን እያዘራች የአችኛዋ እግሯን ሰቅላ ሮጠች። አይገርምም? አያችሁ ጓደኝነት እንዴት እንደሆነ እሷን አያይዛ ነገር አቆሳቁሳ ይችኛዋን እሳት ውስጥ ቆሰቆሰቻት እና እሷ አመለጠች። እስኪ አሁን ብትገላት ራሱ ቁም አታይም እኮ ሱባሃንላ። አሁን የእናንተ ጓደኝነት እንደው ምኑ ላይ ነው ጓደኝነት የምትባሉት? አዩ ግን ተመችተሽኛል። ቡኔንም ደግ አርገሽ ደግ አርገሽ ነስር በነስር አድርገሽ ሸኛት። ጥፊ አልጠቀማትም እችኛይቱን፣ ቀስ እችኛይቱን። አሁን በሀይለኛ የደበደብሻት ለሴር ቀለበት አድርገሻል በሚል ነው አደል እንዴ ቡኔናትን እንግዲህ ይህኔ ቀለበት እንዳደርጉ ያደረገችው። ስለዚህ ቡኔን ራሱ ቡን አስመስያት። ለእሷ ራሱ ይገባታል እንደዚህ አይነት ነገር። በደንብ አስተካክለሽ ምቺ። ከመታሻይ ቀር ደግሞ ጠቀም እያደረግሽ ምቻቸው አንቺ። አሁን እኔ በዚህ አጋጣሚ ለሰኢድ አንድ መልዕክት ላስተላለፍ። እውነቴን ነው ምለ አዩ ጋር ተቀምጠ ከሆነ ቀለበት እንድታደርግ ያሰብከው አዩን ሳትፈታ ከሆነ ከሌላ ሴት ጋር ልትጋባ ያሰብከው፣ እመነኝ፣ በተኛህበት እንትንህን ቆርጣ የወንዶች በታች የሰው ጎደሎ እንዳታደርግ። እሷን ለእኔ ካልሆንክ ለሌላ ማትሆንም ብላ አካሎ ጎደሎ ታደርግሃለች። ይሄንን ነገር እሰብበት ከዝችለች አርባ ክንድ ራቅ፣ አርባ ክንድ አርባ ክንድ ሳይሆን አርባ ሜትር ራቅ ይሻልሃል። እውነቴን ነው። ወንድነትህን የምትፈልግ ከሆነ እስከነ ክብርህ መሞት እስከነ ክብርህ ማርጀት የምትፈልግ ከሆነ አዩን ራቅ። አዩ አንተን አትለቀህም፣ እመነኝ። የሌላው ሰው ጥፊ፣ ቦክስ፣ ቴስታ ምናምን ሊሆን ይችላል። ያንተ ግን በጥፊና በቴስታ የሚመለስ አይደለም። በተኛ በት ጋጣ ጉድ እንዳትሰራቅ ተጠንቀቅ ተጠንቀቅ። እንደው ለማንም እንኳን ባትጠቅም ለምንም እንኳን ባትሆን ግን ለልጆች ታስፈልጋለህ። ለልጆችህ አባት፣ የእና ጀሚላ አባት፣ የእና አጢቅ አባት እንደመሆንህ መጠን ለነሱ ራሱ ስለምታስፈልግ ተቀመጥ አርፈህ። ይህንን ሚስት ማጨት ሴት ማስቀናት እንደ ሱመያ መስላህ ከሆነ ተሳስተሃል። ሱመያ ሁሉም በልቧ በቃ ነገሮችን በውስጧ የምትችል ሴት ናት። አዩ ግን ነገሮችን በውስጧ ትችላለች ብለህ ተጋጠህ ህይወትህን እንዳታበላሽ፣ ቀኑን ጨለማ እንዳታደርግብህ፣ ይህንን ነገር ካሁኑ ሰብበት፣ ሚስት ወደ ማጨቱ ሳትሄድ ህይወትህን አስተካክል ከመጀመሪያው።